ሰላም ኮች፣ እንደምን አለ? ሰላም፣ ሰላም ነው። ሰላም ልቀመጥ አይደለ? ኮች፣ ተቀመጥ። እሺ እሺ ሰላም ነው ኮች፣ እንዴት ነህ? ያው እኔ ለብሔራዊ ቡድኑ የሚሆን አጥቂ እየመለመልክ እንደሆነ ሰምቼ ነው የመጣሁት። ታዲያ ምነው ቤት መጣህ፣ ሜዳ ላይ ለምን አላየሁ? አይ ሜዳ ላይ ማኳ አያስገቡኝም ማለት። እሺ ብሎ ማን ያስገባኛል? በቃ እኔ እኮ እኔ ሜዳ ውስጥ ስገባ ወይ ኳሷ ትቀደዳለች፣ ወይ መረቡ ይበጣጠሳል፣ አይችሉትም። አ ችግር ከማቴሪያል ጋር ነው እንዴ? አይ ችግሩማ ከእግሬ ነው እግሬ ነው። በቃ እኔ አጥቂ ላይ ነው የምጫወተው። እኔ ልክ አስቀምጬ ኳሷን ሹት ስመታት እንዳለ ተከላካዮቹ ዝቅ ብለው ነው የሚያሳልፏት። አቋምህ ግን የእግር ኳስ አልመስልም አለኝ። በእርግጥ አቋሚ ላይመስል ይችላል፣ ግን ብዙ መሯሯጥ እኮ አያስፈልግም። እዛ ሳጥኑ አካባቢ የምጠብቀው ኳስ ይደርሰኛል አይደል ኮች? እዞራለሁ፣ እመተዋለሁ፣ ይገባል። አሁን አሁን አሁን እራሱ እዚህ ከመምጣት በፊት ስለማመር ነበር። ቅጣት ምት ኳሷን አስቀምጬ መተዋት ጣፋጅ የት እንደሄደች አይታወቅም። ስማ አንድ ኳስ በስንት ምንዛሬ ዛሬ እንደመጣ አታውቅም እንዴ? አላውቅም። በኳስማ መቀለድ አትችልም። ምንም ችግር የለውም። እኔ በየጨዋታ ሁሉ ሀትሪክ ስለምሰራ የዛን ጊዜ ኳስ የሚተካውን ገንዘቡን፣ ኳሱንም ና ማግኘት ትችላላችሁ እኮ ሀትሪክም እንደምሰራ እርግጠኛ ነ በጣም እርግጠኛ ነኝ እንጂ እንደምታወቅበት እኮ አሁን እኮ የምጨወትበት ቡድኖች እኮ ይናገራሉ። በቃ እንዳለ ሀትሪክ ነው የምሰራው። በቃ እኮ አሁን እኮ ቡድኖች እኮ ሁለተኛ ጎል ከገባሁ በኋላ እኮ ሄደው አሰልጣኙን፣ ኧረ ቀይረው ቀይረው ብለው እኮ ነው የሚያስቀይሩኝ። ሀትሪክ ሊሰራ ነው ተብሎ ሰው እንዲፈራል። እንዳንተ አይነት ተጫዋች እያለ ነው ሀገሪቷ አጥቂ የተቸገረች ሀገሪቷ እኮ ሰው አታይም እኮ እኮች አሉ እኮ ብዙ አጥቂዎች። እኔ አሁን እኔ አሁን ዋና መሆን የነበረብኝ ሰው ነኝ፣ ግን እሺ አይሉም። ይኸው ለዚህ እኮ ነው ሁልጊዜ የምንሸነፈው። አጥቂ የሌላት ሀገር እኮ ናለች እንደ የት የት ክለብ ተጫውተሃል? እኔ ከተማችን ውስጥ አሉ የተባሉ ክለቦች ላይ ተጫውቻለሁ። አሁን እዚህ ሀያ ሁለት ጋር ያለውን ክለብ አታውቀውም? ቺቺኒያ ጋር ያለው በል እንዳለ ተጫውቻለሁ። ምን? ይቅርታ ኮች፣ ናይት ክለብም ስለምሰራ የእነሱ መቶብ ነው እንጂ ከተማችን ውስጥ ያሉ የተባሉ የእግር ኳስ ቡድኖች ማለት ነው። ታዲያ እንዴት አላወቅኩም? አይ ቢናሲ ላይ ስለነበርኩ ይሆናላ። እና አሁንም ቢናሲ ቡድን ውስጥ ነው የምትጫወተው? አዎ። አይ ከዛ በኋላ ጤና ቡድንም ተጫዎቻለሁ። በኋላ ነው አሁን አድጌ ወደ ዋናው ቡድን የገባሁት። በዚህ እድሜ ኮች፣ እዚህ ጋር ተሳሳት። በነገራችን ላይ እኔ ሰውነት ነው እንጂ ሀያ አንድ ዓመቴ ነው። እስቲ መታወቂያ ናሳይ። መታወቂያ? አይ መታወቂያ፣ ኮች ሌላም ሊል ይችላል፣ ግን ያው ትክክለኛ እድሜ ሀያ ነው። እስቲ ሊሆ እየዘላበድክ ነው መሰለኝ አዎ መታወቂያ መታወቂያ ነው። እኔን ነው የምታምነኝ ኮች፣ መታወቂያው ያው በተለያዩ ጉዳዮች ነው አርባ ዓመት የሞላኝ እንጂ ሃያ ነኝ፣ ኮች ሃያ ነኝ ኮ ሃያ አንድ ማለት ነው። በአርባ ዓመት ለአጥቂ አይደለም ለበረኝነት ራሱ ይከብዳል። እንካ መታወቂያ ኮች። በእድሜ እኮ አሁን ካሉ ተጫዋቾች ትንሹ እኔ ነኝ። ምን ሌሎቹ ከአርባ በላይ ናቸው እያልከኝ ነው ኮች? እውነት ለመናገር በእኔና በአንተ ይቅር እንጂ አይደለም ከአርባ ዓመት በላይ በእድሜያቸው መግፋት ምክንያት እኮ መነጽር ራሱ የታዘዘላቸዋሉ። እኮ እንዴ ወይ ጉድ! የሚገርም እኮ ነው። እንዴ እሱ ይገርመሃል እንዴ ኮጅ? አንተ ብር ክፈል እንጂ እኮ። ከዘራ ይዘ ራሱ ለምን አትጫወትም? ጉዳያቸው አይደለም። አሁን ቆይ፣ አንተ ጎን ላይ ጎበዝ ነኝ እያልከኝ ነው ኮጅ? እኔ ሚስት ነው እንጂ ጎን ለማግባት ሰከንዶች ይበቁኛል። እሱማ የብሔራዊ ቡድናችን አጥቂ እንደሆነ ችግሩ ተረድታል ማለት ነው በትክክል ሚገርም፣ ኮች በቃ መረብ ሳይ ቀጥታ ጎል ማስቆጠር ሰው ስለሆንኩ፣ እንደውም በእኛ ክልል ላይ በእኛ ሜዳ ላይ አትስጡት ነው የምባለው። ለምን ያው በቃ መረብ አገኘሁ አይደል። የራሳችን ላይ ቢሆን በራስ ላይም ጎል ታስቆጥራለህ ማለት ነው። በቃ ለዛ እኮ ነው ኮች፣ ወፍራም ሆኜ ጥቅሙ እዛው ጋር መቅረት አለብኝ። እንጂ አልችልም መረብ ካየሁ በቃ አግባ አግባ ነው የሚለኝ። በነገራችን ላይ ስፖርቱ ያው የተግባር ስለሆነ ከወሬ ይልቅ በተግባር ይሻላል። ደስ ይለኛል ኮች። ደስ እኔ ነገር የሚገርም ባለፈው አዋሳ ሄጄ በቃ አሳ እያሰገሩ ማለት ነው መረባቸውን ይዘው ሲወረውሩ ኳስ ይዤ ነበር። ጠል ያገባዋት በቃ አልችልም። ከሆነ መረብ ሳገኝ በጣም ይገርማል የእኔ ነገር። ግን አይ ጥሩ፣ እንደውም መሰረታዊ የሆኑ ነገሮችን ለማየት ኳስ ልስጥህና የተወሰነ አንጠባጠብ አሳይ። ኳስ ማንጠባጠብ ምን ይሰራል ችሎታንም እኮ ያን ያህል አያሳይም። አሁን ኳስ ሳንጠባጥብ ጎል ከማግባት ጋር ምን? አይ ችግር የለውም እኔ ማየት ስለፈለግኩ ኮች፣ እየነገርኩ እየነገርኩ አሁን ስንት ነገር አወራን፣ ስንት ነገር ተግባባን እኮ። ወደፊት ብዙ ነገር እንሰራለን። አሁን ብቻ መዝግበኝና ከዛ በኋላ ስሜ ይዘዋዋል። ኮች መሰረታዊ ነገር ነው፣ በዛ ላይ ቀላል ነገር ነው። እኔ ማየት ስላለብኝ ነው ኮች፣ እየነገርኩ ኳስ ስላለ ላምጣልህና ታንጠባጥባለህ ኮች ይሻላል። ኳስ ማንጠባጠብ ኳስ ከማንጠባጥብ፣ እንደው ካልሆነ ኮች ወይ ገንዘብ ባንጠባጥብልህ፣ በቃ ወይ የመጀመሪያ ደሞዝ ይሄን ላንተ እሰጥሀለሁ። ጉቦ ኮራፕሽን? ኧረ የምን ጉቦ! ይሄ ምንድን ነው የማወራው እኔ ይቅርታ እሺ፣ ካልክ ነበረ ይቅርታ። በቃ እንዴት ነው የሽምል? ይሄ እኮ የሀገር ጉዳይ እኮ ነው እንዴ! ምንድን ነው ለእኔ ሲሆን ነው እንዴ? ክንፍ ላይ የሚጫወቱ ተጫዋች እንደዛ ነው የገባው ብለውኝ እኮ ነው። ክንፍ ይሰበር፣ ውጣ። አራኮጅ እንዴ! እሺ፣ ወይ በቃ ሺ፣ እሺ፣ ወይ ወጌሻ አትፈልጉ? አራኮጅ ዋክን ከዚህ ሀገር ራስ ወጡኝ፣ ጨራሽ፣ ወጌሻ ውጣ። ተጫዋቾቹ እኮ ግን ሞሮኮ ያስፈልጋቸዋል። ቆጭ፣ አስብበት። ሞሮኮ፣ ስማ አንተ የከው እግር ኳስ እኮ ነው ውጣ! በቃ በቃ ተዋረድኩ ማለት። እሺ እሺ፣ አንተ ዝጋው ሙሮ በጣም ደፋር ነው። እሺ ኮች፣ እሺ ወይ ተወዛዋዥ አትፈልጉ? ዝናቡን ዝናቡን ዝናቡን፣ አረ ባከን አንተ ሰውዬ ባከን፣ ባከን፣ እሺ እንደውም ከዛ በኋላ ያለውን ራሱ አግብቼ ስጨርስ ነው የቀረውን ኳስ ራሱ ወደ ቤት ይዤ እሄዳለሁ፣ ለልምምድ። ስለዚህ ኳስ ተጫዋቾቹ